ዮኒ ማኛ ዳግም ተወለደ። ብዙ ሰዎች ባክ የሚያደርጉበት ምክንያት ታወቀ። ካቦድ እኮ ነው። አሁን ይሄ ዘመን እግዚአብሔር መንፈስ የሌለበት ምን ነው ነው ነው ይብስ ከሰሜን ስሙ ከአንዳንድ ጴንጤ ተንኮል፣ በተለይም ከአንዳንድ ጴንጤ አገልጋዮች ተንኮል የነ እንትና ዋልጌነት እና ልቅነት ሺ ጊዜ ሺ ይሻላል። መበላሸታችን እንደዚህ አለም ላይ ዝርግፍ ብሎ ወጥቶ አያውቅም። እነዚህ እነዚህን የመሳሰሉ ቪዲዮዎች በዚህ ፕሮግራም የምንመለከት ይሆናል። እስከ ፕሮግራሙ ፍጻሜ አብራቸው ይቆዩ። ቪዲዮውን እንግዲህ ለብዙሀን እንዲደርስ አድርጉ። በቀጥታ ወደ ዛሬው መራ ግብር እናልፋለን።

እንግዲህ ኃጢአት ተቀበረ ማለት ነው። ኢየሱስ እንዲሁ እንደተነሳው ከሙታን ደግሞ ተነስተናል፣ በትንሳኤው ደግሞ ይሄ ምሳሌው ይሄ ነው። ጌታ ክብሩን ይውሰድ። እግዚአብሔር ይመስገን። መጽሐፍ ቅዱስ የእግዚአብሔር ቃል በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሞ ይላል ህብረታችን እንደተጠበቀ ሆኖ ክርስትና ግን አብዮት አይደለም መጽሐፍ ቅዱስ እንደገና ምን ይላል እግዚአብሔር በሚበዙት ደስ አልተሰኘም ከባህሩ ማዶ ቀርቷል ይላል ክርስትና ማለት ሰዎች የሆነ አንድ ሰው ከፊት መፊት መሪ ቁጭ ብሎ አይደለም እንደ ሲል አው ብለህ የምትሻገረው ቤት አይደለም እሱ ብቻ አይደለም በፍርሃት በመንቀጥቀጥ ራስ ላይ እየሰራ የምትሻገርበት ነው ምክንያቱም ማንም ሊሰራባት የማይችላት ሌሊት ትመጣለች ይላል ባይብል ስለዚህ ፕሮቴክት ስፒሪት ዎርልድ መንፈስህን ጠብቅ፣ ልብህን ጠብቅ። ህብረት እንደተጠበቀ ሆኖ ግን ራስ ላይ ሥራ። ማንም ማንም ሊያድንህ አይችልም። አይታህል ጊዜው ግለኝነት አለበት ሰልፊሽነት አለበት ሰው ሁሉ ለራሱ ነው እንዳይመስልህ። ማገዶው ግን አንተንህ ግባቱ አንተንህ እንጂ እያንዳንዱ አባቴ በራሱ ጉዳይ ላይ ነው ያለው። ምን ጠቀመኝ እኔ? ለምሳሌ 30 ዓመት ቃለ ህይወት፣ ሙሉ ወንጌል፣ መሰረተ ክርስቶስ፣ ፈንድሬዚንግ አላባ፣ ወላይታ፣ ምናምን አርባ ምንጭ፣ ገልመቴ ምናምን፣ ምንም ማንም ሰው በችግር አይደርስልህ። ማንም የእንትን ቸርች ህንጻ ግንባታ፣ የእንትን ቸርች ኪቦርድ፣ የእንትን ቸርች ብዬ ስዞር በችግሬ በሐዘነ ጊዜ ማንም ከጥቂት እማቃቸው ሰዎች ማንም ቸርች በላ አልበላ ጠጣ። ራስህ ላይ ስራ አባቴ፣ ጊዜው ከባድ ነው። መውደቅህ ትዝማ ይላቸው የ እንዴት እንዳለ ትዝ ማይላችሁ ገባህ። እኔ በኔ እድሜ ዘላስ ሰርቲ ይር በኢትዮጵያ ወንጌላውያን አብያተ ክርስቲያናት ላይ በትንሹ በየ ነገር ያለ ሞርዛን 20 20 ሚሊዮን ብር በላይ ሰፖርት አድርጌያለሁ። አሁንም ተከራይ ነኝ። የማን ማንም በችግር ጊዜ አጠገብህ ቆሞ እንደዚህ አድርግ ያኔ አይልህም። አይልህም። ወንበሩን ስጠርግለት አንተ መጣህ እንጂ ተሽሎክልኮ ወንበር ለተቀመጠ እንጂ መብላት፣ መጠጣት፣ መልበስ ማንም ጉዳዩ አይደለም። ራስ ላይ ስራ ጥሪ ከሌለ በስተቀር ቡጣ ውጣ ነገር ያለው ወጣ። በትክክል መጽሐፍ ቅዱሳችን በፊልጵስዩስ መልእክት ወደ ፊልጵስዩስ ሰዎች ማለት ነው ምዕራፍ ለቁጥር 12 ላይ፣ ስለዚህ ወዳጆች ሆይ ሁልጊዜ ጊዜ እንደ ታዘዛችሁ በእናንተ ዘንድ በመኖር ብቻ ሳይሆን ይልቁኑ አሁን ስርቅ በፍርሃትና መንቀጥቀጥ የራሳችሁን መዳን ፈጽሙ ይልናል። ስለዚህ መዳናችን እንዳልተጠበቀ ሆኖ ድነናል ግን የዳንበት እንድንት ደግሞ እንድናስጠብቅ እስከ ፍጻሜው የሚጸና እሱ ይድናል እንዳለ ማለት ነው መጽሐፍ ቅዱስ። እስከ ፍጻሜ መጽናት አለብን፣ በቃሉ ተቆንጥጠን መኖር አለብን። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር አንድ ላይ በመጨረሻ ዘመን እንዳያስ የሚያስጠንቅ ዘመን እንዲመጣ ይህን እወቅ ይላል አውሬ ቅዱስ ጳውሎስ። የሚያስጠንቅ ዘመን ነው ይህ ዘመን፣ ግን መዳናችንን መፈጸም አለብን። ፍጻሜው የዘላለም ህይወት እንዲሆን አንጠፋም፣ ግን ፈልገን ከወጣን እንጠፋለን ማለት ነው። ስለዚህ ብንጠነቀቅ መልካም ነው። ራሳችን ላይ እንስራ። እስኪ ብዙዎችን ከክርስቶስ የሚነጥልና ከጌታ ቤት የሚያወጣው ምክንያት በዚህ ቪዲዮ እናያውስኪ አብዛኛውን ሰው ካቦድ እኮ ነው አሁን ይሄ ዘመን እግዚአብሔር መንፈስ የሌለበት ምን ነው ነው ነው ቤተክርስቲያን ሄደው ምን ለመሆን ነው መሄደው እንዴ ድሮ ግን እግዚአብሔር መንፈስ ይደሰነ ምን ዘምረው በእውነት ነው ምናምን ያሁን የሚዘመሩ መዝሙሮች ከዘጠና በኋላ ዘም ለ በፊት እኮ ግጥም እራሱ መዝሙሮቹ በጣም በጣም የሚነኩ ናቸው እ ምንም ጥርጥር የለው መዝሙሮቹ ሚነ

ሰዎች ባክ የሚያደርጉበት ከቤተ ክርስቲያን የሚቀሩበት እንዲሁም ደግሞ ከክርስቶስ አካልነት ከአካሉ ብልቶች ሲነጠሉ መታየት በዚህ ምክንያት ነው ባክ የሚያደርጉት ማለት ነው። ባክን ፎርዝ የሚጫወቱ ሰዎች ወደው አይደለም። አንዳንድ ሰው እኛ መጠቆም እንወዳለን፣ ብዙ ሰዎች ላይ ግን ምክንያታቸውን አናውቅም። አሁን ቅድም እንደሰማችሁት ወንድማችን ብዙ ዋጋ ከፍ እያለ ለቤተ ክርስቲያን ግን ሰው ዘወር ብሎ አላየኝም። የወንድሞች መዋደድ የለም። መጽሐፍ ቅዱስ ሐዋርያው ቅዱስ ጴጥሮስ ጽፎታልን በወንድሞች መዋደድ እየጨመራችሁ ፍቅርን ጨምሩ እያለ ይነግረናል። ብዙዎቻችን ግን መያያዝ የለም። አሁን እኔ በጣም የሚሰለችኝ እኔም፣ ብዙ ጊዜ ከቤተ ክርስቲያን የምቀርበት ምክንያት ይሄ ነበር። በጣም ብዙ ሰዎች ወደ ኋላ የሚያፈገፍጉበት ባክ የሚያደረጉበት ይሄ ነው፣ ዋና ሳይዱ ይሄ ነው። እናም ይሄኛው አንደኛው ነው፣ ይሄኛው ደግሞ አንደኛው ነው። በመዝሙር ሲድንሰለች ራዲባዲስ የእውነትን እኮ ነው። ምንም የቀረው ነገር እኮ የለም። ባዴ ባዴ ሳለ እንዲህ ዳሌን አዙረው እንደዚህ እንደዚህ የሚያደርጉ አሉ። እንደዚህ ሳምባ ምናምን ብሬክ ምናምን ይወርዱ አሉ። ለጌታ ነው ይላሉ። ውሸት። እንግዲህ የእውነት ነው። አሁን ብዙ ሰዎች ፓስተር ቸሬን የሚጠሉበት ምክንያት ይሄ ነው። በነገራችን ላይ ወንጌል አይሰብክም የምንልበት። እስኪ ወንጌል ምንድነው? ስለማን ነው ወንጌል? ብዙ ጊዜ እናገራለሁ እኔ ወንጌል ስለማን ነው? ምንድነው ወንጌል? ወንጌል ምንድነው? እኛ ሳንቀደስ ሌላውን መጥራት ወዴት ነው መጣራው? ወዴት ነው የምንጠራው ሰዎችን? እኛ እኛ ሳንለይ ወዴት ነው ሰዎችን? ነው ምን ይላል? እዚህ ቤት ውስጥ ያሉት እራሱ አልተጠበቁም፣ ተጠብቆ እየኖሩ አይደለም። ብዙዎች ወጥተው አፈግፍገው እየሄዱ ያሉበት ምክንያት እየሆንን እንደገና ወንጌል ወንጌል ፓስተር ቸሪ በራሱ እየሰበከን እያስተማረን እንመለስ ስላለ እኔ በሌላ መልኩ ለምን እንደምታዩት አላውቅም። ብዙዎቻችሁ እንግዲህ ሁሉንም ማለት አይደለም፣ አብዛኛውን ሰዎች ግን ፓስተር ቸሪን ይጠላሉ። አይገባኝም እኔ ምክንያቱ። እኔ ምንም የምጠላበት ምክንያት አላገኘው። ስለዚህ የራሳችንን ነገር ብንፈትሽ መልካም ነው። እኛው ነን ችግረኞች። አምሶሪ በእውነት ይህንን ስናገር እያፈርኩ እናገራለሁ፣ ይን በጣም እየተሸማቀኩ። በጣም ብዙ ነገራችን አደባባይ ወጥቷል፣ መደበቅ እስኪያቅተን መደበቅ እስኪያቅተን እኔ አንዳንድ ቦታ ራሳችሁን መግለጥ እስኪያቅታችሁ መደበቅ አይደለም። አሁን የእኛን ምናምን እንደዚህ ቆልም እኔ ነኝ ለማለት እስኪ ካብድ ድረስ ደርሷል። ዝብር እኔ እድሜ እዚህ ደረጃ ግን ተደርሶ አያውቅም። መዘበራረቃችን፣ መበላሸታችን እንደዚህ ዓለም ላይ ዝርግፍ ብሎ ወጥቶ አያውቅም። ይሄንን ለማስተካከል እኛ ካልተነሳ ለማን ነው ተተኑ ምን ሄደው መጀመሪያ የሚመለከተው እኔ ነው። ይሄ ጉዳይ መጀመሪያ አንተን አንቺ ነው የሚመለከተው ይሄ ጉዳይ ቸርች ለማውራት እስኪ ከብደን ደርሰናል። ይሄንን ነገር እግዚአብሔር በማን ነው የሚያስተካክለው? ኢየሱስ ድጋሚ ከሰማይ ሊገረፍ አይመጣም። በእኔና በእናንተ ነው እያለፈ መስራት የሚችለው። ይኸው ይሄ ሰው ፋይት አረገ ጳውሎስ ብዙ ሰው አብሮ ነበር አልነበረም? ብቻውን ነው የሚጽፈው፣ ብቻውን ነው የሚጋደለው፣ ብቻውን ነው የሚታገለው። እንታገል የምትችሉት ድረስ ሂዱ። በእውነት ነው የምነግራቸው፣ ቤተ ክርስቲያን መንፈሳዊ ስልጣኗን እንደ ዘንድሮ አታታቅ ሀ የሚል አካል የታጣ በእኔ እድሜ እንደዚህ አለ። እኛ ወደ ቤተ ክርስቲያን ድነን በመጣንበት ዘመን እንደዚህ አይደለም። የቤተ ክርስቲያን አገልጋይ ብድግ ብሎ እንደዚህ ነው ሲል ሰው ድንግጥ ብሎ የሚመለስበት ንስሐ የሚገባበት ዘመን ነው የመጣ ነው። ይሄ የቤተ ክርስቲያን ኦቶሪቲ መመለስ አለበት፣ መመለስ አለበት። የተዘበራረቀው ቤት መስተካከል አለበት። ይሄ ቤት የጠላውን አይደለም የእግዚአብሔር ነው። ኢየሱስ ሞቶን የሳራያችሁ ማቅናት የምትችሉትን ሰው ኤናማ በሆነ መንገድ አቅኑ፣ አስተካክሉ፣ መልሱት እና በሉት ለዚ ያያቸሁ ቸርች ክርስቶስ ናት። እንግዲህ እንደሰማችሁት ነው። ብዙዎቻችን አሁን ቅደም የሚያነሳውበት ምክንያት ይሄ ነው። የእግዚአብሔር ቤት የእግዚአብሔር ቤትነቱን መልኩን እያጣ ባለበት ሰዓት፣ በዚህ ሰዓት ሁሉም ተደበላልቆ ባለበት ሰዓት እውነተኛውን ክርስቲያን እንድናመጣ እግዚአብሔር ይፈልጋል። እውነተኛውን የክርስቶስ ኢየሱስን መልክ መግለጥ እግዚአብሔር መምሰል ያለ ጥርጥር ታላቅ ነው ብሎ እንዳስተማረን አብረው ቅዱስ ጳውሎስ ለአሁንም ለሚመጣውም የሚጠቅመውን ትምህርት ብንይዝ መልካም ነው ነው እባካችሁ ብዙዎቻችሁ ለምን እንደሆነ አላቅም። እንደዚህ አይነትን እውነት አትወዱ፣ የሚመክር የሚገስጽ ነገር አትውዱም። ለምን እንደሆነ ባላቅ እንዴ! ካልተገሰጽን ካልተመከረንማ በጣም ብዙ ነገራችን ወደ ገሃ ወደ ገሃዱ አለም ሲወጣ በጣም ኃጢአትን ስቦ ብዙዎችን ከጌታ ቤት እንዲጠፉ የሚያደርግ ነው። እንኳን አይደለም ጌታን ሰዎች ሊያገኙ ሰዎች ጌታን እንዲጠሉት በእኛ ምክንያት እያደረግን ያለ ብዙ ማንነታችን መቀደስ አለበት፣ ማንነታችን መንጻት አለበት። ብዙዎች እየተማረሩ ነው ብዙዎች እየተማረሩ ነው። አሁን ወንድማችን እዚህ ጋር የሚለንን ነገር ስሙ። ይኸው ከራሳችሁ ግን እንስማ፣ ከራሳችሁ እንደሚሉ ስሙ። ከአንዳንድ ጴንጤ ተንኮል፣ በተለይም ከአንዳንድ ጴንጤ አገልጋዮች ተንኮል የነ እንትና ዋልጌነትና ልቅነት ሺ ጊዜ ሺ ይሻላል። ሰው ትላንትና የሰራሁት ቪዲዮ ምን እንደሆነ አላቅም ወርዶብኛል። ይሄንን ቪዲዮ ኮፒ ሊንክ አድርጉ። አብዛኛው ጴንጤ ኃጢአት አድርጎ የሚያስበው ማጨስና መቃምን፣ መስከርን፣ መጨፈርን፣ መዘሞትን ነው። አዎ እነዚህ ኃጢአት ናቸው። ነገር ግን ከነዚህ ጋር የማይወዳደር ከነዚህ በእጅጉኑ የከፋና የከረፋ ኃጢአት ምንድን ነው ብትሉ ተንኮል፣ ሴራ፣ ክፋት፣ አድመኝነት ነው። እውነት ለመናገር በኢትዮጵያ ውስጥ ያለ ጴንጤ ኃጢአት ነው ብሎ ከሚያስበው ማጨስ፣ መጠጣት፣ መቃም፣ መጨፈር፣ መዘሞት ምናምን ከሚባሉቱ በጣም ይሸሻል። ነገር ግን ተንኮልን፣ ሴራን፣ አድመኝነትን፣ ክፋትን፣ ጥላቻን ቶለሬት ያደርጋል። አንዳንዱ ጭራሽ መንፈሳዊ ያደርገዋል። ጥቅስ አደራጅቶ ደግፎ በትምህርት አጠናክሮ ይዞት ይዞራል። ይሄንን ማህበረሰቡ ቶለሬት እንደሚያደርግ ተመልክቻለሁ። እንዲህ ብዬ ልባርካችሁ፣ እግዚአብሔር ከተንኮለኛና ክፉ ጴንት ይጠብቃችሁ። እግዚአብሔር አጋጣሚ ፈልጎ አድብቶ ለጥቅሙ ከሚጠቀምባችሁና አቢውስ ከሚያረጋችሁ ለነፍሳችሁ ምንም ጉዳይ ከሌለው አገልጋይ እግዚአብሔር ይጠብቃችሁ። እግዚአብሔር ይጠብቃችሁ በወንድሞች መካከል ጸብን ከሚዘራ መርዝን ተሸክሞ ከሚዞር አድመኛ ጴንጤ እግዚአብሔር ይጠብቃችሁ። በትክክል አብዛኛውን በጣም ሰው የሚማረርበት ጉዳይ የሆነ ነው። አብዛኛውን ሰዎች ባክ የሚያደርጉበት የሚያፈገፍኩበት ምክንያት ይህ የሆነ እየመጣ ነው። የክርስትና መጀመሪያ ማሰሪያው ፍቅር ነው። ፍቅር የሌለው እግዚአብሔርን እንኳን አያውቅም። አንደኛ ዮሐንስ መልእክት ምዕራፍ በተለይ ቁጥር 8 ላይ ማለት ነው። እግዚአብሔርን አያውቅም ፍቅርን የሌለው በውስጡ እግዚአብሔርን ሲጀመር እግዚአብሔር ፍቅር ስለሆነ ማለት ከሁሉ በላይ የሚበልጠው ፍቅር ነው ብሎ ያስተምረናል። ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 12 ምዕራፍ 13 ኤንዲንጉ ላይ ስትደርሱ ከነ ፍቅር፣ ተስፋ እምነት አብሮ ይቆማሉ። ሁሉ የሚበልጠው ፍቅር ስለሆነ ማለት የበደልም ብዛት እንኳን ይከርናል። የሰውን ኃጢአት ኢየሱስ ነው ፍቅር። ከመጀመሪያው ስትመለከቱ ፍቅር ከሌለኝ ምንም ነኝ ብሏል። ስጋዬን እንኳን ለእሳት አሳልፌ ብዘት። ከዚህ ቀደም በጣም በጣም ተናግሬ፣ ያለ ፍቅር የሌለው ክርስትና ፍቅር አይደለም፣ በቃ ክርስትና አይደለም እሱ። ማለት ምንም ልዩነት የለውም ከዓለም ምንም የተለየበት ነገር የለም። ፍቅር ከሌለን ሰዎችን ሁሉ እየገፋ ነው የምንቀጥለው። ሰዎች ሁሉ በእኛ ምክንያት በእኛ ሰበብ እያደረጉ ወደ ሲኦል እየገቡ ነው ያሉት። ያለ እምነት ልክ እግዚአብሔር ደስ ማሰኘት እንደማይቻል ያለ ፍቅር ክርስትና የለም ሐዋርያ ቅዱስ ጳውሎስ ነው ያለው። እንደሚሸዋቸው እንደሚሽዋሽው ጸናጽን የመጀመሪያው ፍቅሩን ያገኘንበት ሚስጥር፣ ፍቅርን የተማርነው ከአጋፔ ከሆነው ነው ከዘላለም ፍቅሩ ከክርስቶስ ኢየሱስ በአንተ ላይ ያለውን ኃጢያት ሰጥቶ እንድምን ጉድፍ እንመጣ አንተ ማንነት ሰው ፍቅር የሁሉ ነገር ማሰሪያ ስለሆነ ወደ እውነተኛ ወደ አጋፔ ወደ ክርስቶስ ማንነት ራሱን ወደ ሰጠበት ፍቅር እንመለስ፣ አለዛ ክርስትና ምኑም ክርስትና ሊሆን አይችልም። አንዳንድ ሰዎች እኔ አሁን እየታዘብክ እየመጣሁት ነቢያቶች ወይም ሀሰተኛ ነቢያቶችን አይደለም። አሁን እየታዘብኩ ከመጣሁት እነሱ ጋር ኦኬ፣ የሚካድሙ ከአዳሚዎችንም ከአዳሚዎቹ ምንም አያውቁም። ሙስሊምም ቢሆን አሜን ነው የሚሉት ማለት ነው። ከዚህ በቪዲዮ መረዳት ትችላላችሁ። ቪዲዮ ነው ይዩት። በሰላም እንዳትኖሪ በፍቅር እንዳትኖሪ የሚገዳደርሽን ትልቅ መንፈስ እያየው ነው። እውነት ነው፣ እውነት ነው። ከዚህ በኋላ የጭንቀፋው ጊዜ በቃ ይለኛል ጌታ አሜን ይሁንልኝ በይ ከልጅነትሽ ጀምሮ ለማሰር አንቺን የሚታገልሽን መንፈስ እያየሁ እውነት ነው ልክ ነኝ እውነት ነው መንፈሱ ተመቷል አለኝ ጌታ አሜን ጌታ አሜን ይመታ ቤት ውስጥ የሆነ የአንድ እግር ካልሲ ጠፍቶብሻል የአንድ እግር ካልሲ ማለት ነው። ያ በዛ አንዳንዴ፣ አሁን እግርሽ የሆነ ይደነዝዛል። ልክ ነኝ? አዎ፣ እውነት ነው። አዎ፣ ጀምሯል አሁን ሰሞኑን። ራሱ እንትን እያለኝ ነበረ መሄድ አልችልም። መራመድ እራሱ መራመዳችን። ስለዚህ በዛ በአንድ እግር ካልሲ የተሰራብሽ መንፈስ ነው። መንፈሱ ተመቷል። አሜን፣ በጌታ በኢየሱስ ስም ነቢያቶች ግን እንደዚህ ነው የሚጫወቱባችሁ አሁን ለምሳሌ እኔ ነብያ አይደለሁም እኔ ሙስሊም እንደዚህ ነው የሚጫወቱባችሁ አታፈርም እኮ ምን አይነት ማህበረሰብ እያፈራን እንዳለ እንደ ማህበረሰብ እየፈረስን ያለ ነው ፕሮቴስታንቶች ክርስቲያን ወንጌላዊ አማኞች እንደ ማህበረሰብ እየፈረስን ያለ ነው አሁን አሜን አሜን ማለት ዝም ብሎ ነው ምላችሁ ለዚህ ነው የነቃ ፕሮቴስታንት መኖር አለበት አሁን ዝም ብለህ ነብይ ያልክ አየር እየጎሰምክ እየመጣህ ህይወትን አታበላሽ በል እየነገዱብን ነው እየተጫወቱብን ያሉት ባካችሁ አይኖቻችሁን ክፈቱ። ንቁ፣ አይኖቻችሁን ክፈቱ ባካችሁ። ዝም ብለህ ያገኘውን አሜን የምትል ከሆነ እንግዲያስ ማንም መጥቶ ቢነግርህ አሜን እያልክ ልትኖር ነው። ሰው ፋይናሊ ይጠየቃል። ሁሉም በዚያ በነጭ ዙፋን ፊት ይቆማል በፍርድ ሰዓት ማለት ይጠየቃል። አሁን በክርስቶስ ስም ይሄ ልጅ እንግዲህ ከዚህ ቀደም ሁለተኛው ነው ባይዘው፣ ይሄ ልጅ ሙስሊም ነው። ምን ያክል እንደተዋረድን ልነግራችሁ፣ ምን ያክል እንደወረድን እንደ ማህበረሰብ ነው የፈረስን። ዛሬ በዚህ እየቀጠለ ነገ ምንም ነገር አሜን ነው የምትሉት፣ በቃ አብዛኞቻቸው ምንም ነገር አሜን ነው የምትሉት። እንዴት ዝም ብሎ አሜን ይባላል? ለምን እንዴት አይባላል? መጽሐፍ ቅዱስ ዝም ብለ አሜን በል ብሎ ነው እንዴ? አሜን የሚለውን ቃል የተሰጠ የአሜን ትርጉም ገብቷቸዋል፣ ግን አብዛኞቻችሁ ክርስቲያኖች አይመስለኝ። ጌታ ኢየሱስ ክርስቶስ ከእንደዚህ አይነት ትውልድ እኔ አድነኝ እያልኩ ነው ምጸልየው። እንደዚህ ባለ እንደዚህ ባለ የጠፋ ዘመን ጥቂት ሆኖ እግዚአብሔርን አስከብሮ መኖር ይቻላል። ለእግዚአብሔር ለመኖር ብዙሃን መሆን አያስፈልግም። ይቻላል። አምን አካባቢ ተበላሽቶ፣ ቸርችም አገልጋይም ተበላሽቶ እኔ የምን ቤት ነኝ ቀጥ ብዬ መኖር እችላለሁ የምል የኢየሱስ ቤት ነሻ፣ አገልጋዩ እየሳተ ምዕመናኑ እየሳተ ሁሉ እንደዚህ እየሆነ እኔ አሁን እችላለሁ ቀጥ ብዬ መግባት ልበል። ያ ዳትስ ዋ እየመጣሁት ዛሬ እንችላለን ለምን የቻለ አለና። ብቻውን ችሎ ያለ ሞዴል ብናጣ በምድር ላይ በምድር ሞዴል ቢኖረን በጣም ጥሩ ነበር የምናየው ማሙሻ እንትና እንትና የምንላቸው ቢኖሩ በጣም ጥሩ ነበር። እኛ እኮ ስቲል ባይኖሩ ሞዴል አለን። ቢኖሩ ጥሩ ነበር፣ ባይኖሩም ኦልሬዲ ሞዴል አለን። አሸንፎ ያለፈ ሞዴል አለን። በጥሶ ያለፈ ሞዴል አለን። ከፍ ከፍ ብሎ እስከ መስቀል ሞት ድረስ ታምሮ አሸንፎ የሄደ ሞዴል አለን። ኢየሱስ ክርስቶስ እግዚአብሔር የተመሰገነ ይሆን ጌታ ስላለን ቶሎ የሚከበን ሸክም አስወግደን ብሎ የዕብራውያን ጻፊ ምዕራፍ 12 ላይ እነዚህን የሚያሉ ምስክሮች በደመናት በዙሪያችን ካሉልን ብሎ የምዕራፍ አስራ አንዱን ጠቅሶ ስለ እምነት አባቶች ከተናገረ በኋላ የእምነታችን ጀማሪና ፈጻሚ ብሎ ይነግረናል። ከፊታችን ያለውን በትግስት ከፊታችን ያለውን ሩጫ በትግስት እንሩጥ። ምክንያቱም ማንን ተመልክተን ነው የሚለን? ጌታችንን ኢየሱስን ተመልክተን ይለን። ስለዚህ ሰው ብንመለከት በደንብ ነው የምንሰናክለው። ሰው ማሰናከያ ነው ራሱ። በራሱ ሰውን ማየት ወጥመድ ነው የሚለው መጽሐፍ። ስለዚህ አብዛኞቻችሁ እያፈገፈጋችሁ ከክርስትና ያወጣችሁ ክርስቶስን ኢየሱስን ትታችሁ ወደ ዓለም ልክ ወደ ተርሴስ እንደሄደ እንደዮናስ የሄዳችሁ ተመለሱ። ጌታ መልካም ነው። አሁን ጌታ ይወዳችኋል። ወደ እውነት ተመለሱ። ከእውነት ወዴት ልትሄዱ ትወዳላችሁ? ወዴት ልትሄዱ ትወዳላችሁ እናንተስ ብሎ ጠየቃቸው ሐዋርያቱን። አይ ከአንተ ወዴት እንሄዳለን? አንተ የዘላለም ሕይወት ቃል አለ በቃ ዴፍኔትሊ ከክርስቶስ ወዴት ትሄዳለን? ለሰው ብለህ ሳይሆን ለክርስቶስ ብሄ ነው የምኖሩ እኔም ዛሬም ዛሬም ነገም ለክርስቶስ ብዬ በጣም በብዙ ተጎድቻለሁ። በጣም ተጎድቻለሁ። ብዙ ቦታ አገልግያለሁ። ብዙ ቸርቾች አገልግያለሁ። በጣም ግን መከራዬን ስቃይን የበላውበት ቸርች ነው ያለ። ሁሉም እየገፉ ነው ያስወጡኝ። እግዚአብሔር ግን ይመስገን። እግዚአብሔር መልካም ነው። እስከ መጨረሻው እቀጥላለሁ። እስከ መጨረሻው ጸንኜ ጸንቼ ጌታ ኢየሱስን ይጠብቃል። ኢየሱስ ክርስቶስ ጌታችን ደግሞ ይመጣል። ሁላችንም ያኔ ወደ ረፍታችን የምንገባበት ነው። ያኔ የምናርፍበት ነው። በዚያ ለቅሶ ዋይታ የለ። እዚያ ከበጉ ጋር አብረን እንዘምራለን። እግዚአብሔር ለዚያ ቀን ያብቀን ሁላችን። ነው ጌታችን ኢየሱስ ክርስቶስ ይመጣል። ስለዚህም እንዘጋጅ። ኢየሱስ ይመጣል። ማራናታ